የሩታ ደስታ ያንገበገባት ሄርሜላ ዛሬም እንግዲህ መልስ ሰጥታለች ማለት ነው። እኛ ተለምነን ለምነን ሳይሆን ተለምነን ነው ብላለች። ስሚ ልንገርሻ፣ አንቺ የሜዳ ህያ ማለት ነው። ሩቲ ጀግናይቷ፣ ፍልቅልቂቷ። አብርሃም እምባው ከፊቱ አልፎ እኮ ነው ደረቱ እስከሚታጠብ ተንበርክኮ ሩታን ሲለምናት የነበረው። ካላንቺ ህይወት የለኝም። ከአዲስ አበባ እስከ ሸገር ከሸገር እስከ ቡታጅራ ከቡታጅራ እስከ አዲስ አበባ አይተናል እኮ። ሩታ እኮ ታሪክን ነው የቀየረችለት። ሩታ ማለት አብርሃም ሁለት ዓመት ሲቀመጥ ሶሻል ሚዲያ ላይ ፌመስ ያለ ነው። ፌመስ እኮ ነው ያደረገችው። ሩታ ፍልቅልቂቷ ስሟ እንኳን ገናና ነው። እንኳን ፎቶ ተፖስቶ ማለት ነው። ስንት የቡታ ጅራይ ተወሮችን ያልታወቁትን ድንጋይ ሲያሞቁ የነበሩትን ስራፈቶች ጫት ቃሚ ሆነው የቀሩትን ዛሬ በሶሻል ሚዲያ ተለውጠው ምስጋና እንዲያቀርቡ እኮ ነው ያደረገቻቸው። ይህንን ታውቂያለሽ። ግን ዛሬ ግን ምን አለች? ሩታ ሩታ ለምናን የመጣች እኔ ግን ተለምኝ ነው። አረባክሽ አረባክሽ፣ በሰው ትዳር ላይ ገብተሽ ማንነትሽን፣ ሴትነትሽን አርክሰሽ እኮ ፎቶ የምትፖስሽ ወንድ ልጅን ተጠቅለሽ የምትስኝነሽ። አብርሃም ምንም ቢሆን ወንድ ነው ወንድ ነው፣ ምንም ቢሰደብ ምንም ቢል። አንቺ ግን ራስሽን ያረከሽነሽ፣ ቤተሰቦችሽን ያሰደብሽነሽ። ገባሽ? ሩታ ነብሰ ጡር ሆና ዛሬ ቤተሰቦቿ ጋር ተገናኝታ ደስታዋን እያጣጣሚ ሲሆን ደግሞ በዚህ መጣሽ። ሩታ እንደሆነ አይሞቃት አይበርዳት። ብዙዎቻችሁ ዜዴ የመልስ ስጪም፣ እኔ ምን መልስ እሰጣለሁ? ምን መልስ ምክንያቱም ለዚህ መልስ አይሰጥም፣ እና ሁላችሁ እንደዚህ እየጨፈረ ትገኛለች። አታዋርዴ ነው ቡታጅራ ግን አብርሃም ብቻ ነው እንደ የተገረዘው ሌላ ወንድ የለም እንዴ? በጣም አፈርንባችሁ ማለት ነው። አሳፋሪዎች አሳፋሪ ቪዲዮ የምትወስቱት ለሚመጣው ትውልድ ዝሙትን እያስተማራችሁ እንደሆነ እውቁት። የቡታጅራ አንዳንድ ርካት ሴቶች ማለት ነው።